አርዕስተ ዜና በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር የተባለ በሽታ መከሰቱን የጤና ሚኒስቴር አስታውቋል ሚኒስቴሩ ትላንት ማምሻውን ባወጣው መግለጫ ተከስቷል በተባለው በሽታ ስምንት ሰዎች መጠርጠራቸውንም ገልጿል በቀዳሚነት የምናደርሳችሁ መረጃችን ነው በዲጂታል የሚፈጸሙ ፆታዊ ጥቃቶች እየጨመረ መሆኑን የአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ አስታወቀ ጥቃቶቹ የግለሰቦችን ምስልና ቪዲዮ ተገቢ ባልሆነ መንገድ በማቀናበር የስድብና የጥላቻ መልእክቶችን በማስተላለፍ የሚፈጸሙ መሆናቸውንም ቢሮው አስታውቋል። በዝርዝር ይዘነዋል። በጋና ወታደራዊ ምልመላ ወቅት የስድስት ሰዎች ሕይወት ማለፉ ተነግሯል። በሀገሪቱ በሚገኘው አክራዋክ በተባለው ስታዲየም እየተደረገ በነበረው የወታደር ምልመላ ዝግጅት በተፈጠረ የህዝብ መጨናነቅ ምክንያት አደጋው መፈጠሩ ተገልጿል። ከማቾቹ ባሻገር ከ30 በላይ የሚሆኑ ሰዎች በድንገተኛ ሕክምና ወደ ሆስፒታል መላካቸው ተነግሯል። ሰሙታላችሁ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዋሽንግተን የዩክሬንን ግጭት ሊያባብሱ የሚችሉ እርምጃዎችን ከመውሰድ ትቆጠባለች የሚል ተስፋ እንዳላቸው ገለጹ። የሩሲያ መንግስታዊ የዜና ወኪል ታስ እንደዘገበው ላቭሮቭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ለረጅም ጊዜ ውይይትን ሲደግፉ እንደነበር፣ የሩሲያና የዩክሬንን አቋም ሙሉ በሙሉ ለመረዳት ጥረት ማድረጋቸውንና ዘላቂ መፍትሄ ለማግኘት ቁርጠኝነት ማሳየታቸውን ተናግረዋል። አብራችሁን ስትቆዩ የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ ማድረስ ጀምረናል። አብራችሁ የምቆየው ምህረት ደግፍ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ በሽታ መከሰቱ ተገለጸ። በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር የተባለ በሽታ መከሰቱን የጤና ሚኒስቴር አስታውቋል። ሚኒስቴሩ ትላንት ማምሻውን ባወጣው መግለጫ ተከስቷል በተባለው በሽታ ስምንት ሰዎች መጠርጠራቸውንም ገልጿል። ማንኛውም ሰው አፍ፣ አፍንጫና ሌሎች የሰውነት ክፍሎች መድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋም መሄድና በወቅቱ የላብራቶሪ ምርመራ ማድረግ እንዳለበት እንዲሁም ምልክቶቹ ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ሁልጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና በመታጠብና በማጽዳት ራስን የመከላከያ ዘዴዎችን መጠቀም እንደሚገባ ሚኒስቴሩ አሳስቧል። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላብራቶሪ የላቦራቶሪ ምርመራዎችን እያከናወነ መሆኑን ጠቅሶ ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መረጃ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲደረጉ መስሪያ ቤቱ አሳስቧል። የታራሚዎች የመድኃኒት አቅርቦት ችግር እንዲፈታ ተጠየቀ። በማረሚያ ቤት የሚገኙ ታራሚዎች የመድኃኒት አቅርቦት ችግር እንዲፈታላቸው ተጠይቋል። ከመድኃኒት አቅርቦት ባሻገር የጸረ ተህዋስያን ኬሚካል እርጭት እንዲደረግላቸውም በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እፀገነት መንግስቱ ጠይቀዋል። ሰብሳቢዋ ይህ እንዲደረግ የጠየቁት ቋሚ ኮሚቴው በፌዴራል ከፍተኛ ጥበቃ ማዕከል በገላን ማረሚያ ቤት ካደረገው ጉብኝት በኋላ በትላንትና ዕለት በተደረገው የምክር ቤት ስብሰባ ላይ መሆኑም ተገልጿል። በተጨማሪም የጥበቃ ማዕከሉ የተሰጠውን ኃላፊነት በአግባቡ ለመወጣት የታራሚዎች አያያዝ ሕግና ስርዓትን ያከበረ መሆን እንዳለበት፣ ታራሚዎች በቆይታቸው ታርመውና ታንጸው ስራዎች መሰራት እንዳለባቸው አመላክተዋል። ከዚህ ባሻገር የአካል ጉዳተኛ ታራሚዎችን ታሳቢ ያደረገ የመመገቢያና የማምለኪያ ቦታ መኖር እንዳለበትና መንግስት ለቀላል ፍርደኛ ዜጎች በይቅርታና በምህረት ሲፈታ ከፍተኛ ፍርደኞችንም ታሳቢ እንዲያደርግ ሲሉም ጠይቀዋል። ወደ ከተማ የሚደረግ ፍልሰት በከፍተኛ ሁኔታ ማደጉ ተነገረ። በኢትዮጵያ ወደ ከተማ የሚደረግ ፍልሰት በከፍተኛ ፍጥነት እድገት እያሳየ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማነት ምጣኔው በየአመቱ አምስት ነጥብ አራት በመቶ እያደገ ነው ያሉት የከተማና መሰረተ ልማት ሚኒስትሯ ጫልቱ በሚቀጥሉት ሰላሳና አርባ አመታት ከሀገሪቱ ህዝብ ከ50 በመቶ በላይ የሚሆነው በከተማ ይኖራል ተብሎ ይገመታል ብለዋል። የከተማነት ምጣኔውን አስመልክቶ መንግስት ከተሞችን የድህነት የመልካም አስተዳደር እጦትና የስራ አጥነት ማሳያ ሳይሆን የእድገት ማሳያ እናደርጋቸዋለን ብሎ እየሰራ ይገኛል ሲሉ አስረኛውን የከተሞች ፎረም አስመልክቶ በሰጡት መግለጫ አንስተዋል። በአሁኑ ወቅት ከ73 ከተሞች በላይ በኮሪደር ልማት እየተሳተፉ እንደሆነና ይህም ከተሞች የራሳቸውን የገቢ አቅም ለማሳደግና ለዜጎች የስራ እድል የሚፈጥሩበትን ምቹ ሁኔታ እየፈጠረላቸው እንደሆነ ሚኒስትሯ አንስተዋል። በዲጂታል መንገድ የሚፈጸሙ ጾታዊ ጥቃቶች መጨመራቸው ተነግሯል። በዲጂታል መንገድ የሚፈጸሙ ጾታዊ ጥቃቶች እየጨመረ መሆኑን የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። ጥቃቶቹም የግለሰቦችን ምስልና ቪዲዮ ተገቢ ባልሆነ መንገድ በማቀናበር የስድብና የጥላቻ መልእክቶችን በማስተላለፍ የሚፈጸሙ መሆናቸውን የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የሴቶች ዘርፍ ኃላፊ ወይዘሮ ዝናሽ ከተማ ገልጸዋል። ምስልና ቪዲዮውን ተገና አድርጎ በማስፈራራት ገንዘብ ከመቀበል ጀምሮ ጾታዊ ጥቃትና የማይፈልጉትን ድርጊት እንዲፈጽሙ በማድረግ በርካታ ሰዎች እየተጠቁ ነው ሲሉም ኃላፊዋ አክለዋል። ድርጊቱ ትውልድ እንዲበላሽ የሚያደርግ የሰው ክብር የሚነካ ከድብርትና ከጭንቀት ህመም አልፎ ራስንም እስከ ማጥፋት የሚያደርስ ድርጊት ሆኗል ያሉት ኃላፊዋ በጉዳዩ ላይ የወጡ የተለያዩ የሕግ ማዕቀፎች በአግባቡ ተግባራዊ እንዲደረጉ ለማድረግ እና በየትኛው መንገድ የሚፈጸም ፆታዊ ጥቃትን ከመከላከል ጀምሮ ለፍርድ እስከ ማቅረብ ድረስ ሁሉም ኃላፊነቱን ሊወጣ እንደሚገባም ኃላፊዋ ገልጸዋል። በጋና ወታደራዊ ምልመላ ዝግጅት ላይ የስድስት ሰዎች ሕይወት ማለፉ ተሰማ። በጋና ወታደራዊ ምልመላ ወቅት የስድስት ሰዎች ሕይወት ማለፉ ተነግሯል። በሀገሪቱ በሚገኘው አክራ ዋክ በተባለው ስታዲየም እየተደረገ በነበረው የወታደር ምልመላ ዝግጅት በተፈጠረ የህዝብ መጨናነቅ ምክንያት የስድስት ሰዎች ሕይወት ሊያልፍ እንደቻለ ተዘግቧል። ከሟቾቹ ባሻገር ከ30 በላይ የሚያህሉ ሰዎች ለድንገተኛ ሕክምና ወደ ሆስፒታል መላካቸውም ተነግሯል። በወታደራዊ ምልመላው ላይ ከተጠበቀው በላይ ሰው በመምጣቱና ውካታ በመፈጠሩ አደጋው እንዲደርስ አድርጓል የተባለ ሲሆን በአደጋው ምክንያት ምልመላው ለአንድ ሳምንት ያህል ጊዜ መራዘሙ ተገልጿል። በሀገሪቱ 13 በመቶ የሚያህለው ወጣት ስራ አጥ በመሆኑ ለወታደራዊ ምልመላ ለመመዝገብ ፍላጎት ያሳዩ ወጣቶች መበራከታቸውን ያሳያል የተባለም ሲሆን በቀጣይ በሚኖረው የምልመላ ሂደት አስፈላጊውን ዝግጅት እንደሚያደርግ የሀገሪቱ ጦር አስታውቋል ሲል አፍሪካ ኒውስ ዘግቧል። የእስራኤል ጦር በቁጥጥሩ ስር በሚገኘው የጋዛ ክፍል አራት የሀማስ ታጣቂዎችን መግደሉን አስታውቋል። በጋዛ ደቡባዊ ራፋ አካባቢ ሶስት ታጣቂዎችን እንዲሁም በካንየኑስ አንድ ታጣቂ መገደሉን የተነገረው ታጣቂዎቹ በእስራኤል ቁጥጥር ስር በሚገኘው የጋዛ ክፍል ሲንቀሳቀሱ የተገኙ መሆናቸውም ተነግሯል። በአካባቢው ባሉ ምሽጎች እስከ ሁለት መቶ የሚደርሱ ታጣቂዎች ሳይኖሩ እንደማይቀርም ተሰምቷል። ታጣቂ ኃይሎቹ ያሉበትን አካባቢ የለየው የእስራኤል ጦር ጥቃቱን ሲሰነዝር በጦሩ ላይ ምንም አይነት ጉዳት አለማስተናገዱ ተገልጿል። የተኩስ አቁም ገደቡ ተግባራዊ ከሆነበት ጊዜ ጀምሮ እስራኤልም ሆነ ሐማስ ስምምነቱን በመጣስ እርስ በእርስ በተደጋጋሚ ሲወነጃጀሉ ቆይተዋል። የተኩሱ አቁም ስምምነቱ ከተጀመረበት ጊዜ አንስቶ ቢያንስ 245 ፍልስጤማውያን በእስራኤል ተገድለዋል ሲል በሐማስ ስር ያለውን የጋዛ ክፍል የሚቆጣጠረው የጋዛ የጤና ጥበቃ ሚኒስቴር ገልጿል። ዋሽንግተን ግጭቱን ከሚያባብሱ እርምጃዎች ትቆጠባለች የሚል ተስፋ አለን ሲሉ ላቭሮቭ ተናገሩ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዋሽንግተን የዩክሬንን ግጭት ሊያባብሰው የሚችሉ እርምጃዎችን ከመውሰድ ትቆጠባለች የሚል ተስፋ እንዳላቸው ገለጹ። የሩሲያ መንግስታዊ የዜና ወኪል ታስ እንደዘገበው ላቭሮቭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ለረጅም ጊዜ ውይይትን ሲደግፉ እንደነበር፣ የሩሲያና የዩክሬንን አቋም ሙሉ በሙሉ ለመረዳት ጥረት ማድረጋቸውንና ዘላቂ መፍትሄ ለማግኘት ቁርጠኝነት ማሳየታቸውን ተናግረዋል። የጋራ አስተሳሰብ እንደሚሰፍንና ይህ አቋም በዋሽንግተን እንደሚቀጥል ተስፋ እናደርጋለን። ግጭቱን ወደ አዲስ ደረጃ ሊያሸጋግሩ ከሚችሉ ድርጊቶች እንደሚቆጠቡም እንጠብቃለን ሲሉ ላቭሮቭ መናገራቸውን ዘገባው ጠቅሷል። ላቭሮቭ አክለውም ፕሬዚዳንት ትራምፕ ሩሲያ እርምጃ እንድትወስድ ካነሳሷት ምክንያቶች አንዱ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ መስፋፋትና ወታደራዊ መሰረተ ልማቶቹን ወደ ሩሲያ ድንበር ማስጠጋቱን መሆኑን አምነዋል ብለዋል። ላቭሮቭ በአንጻሩ አውሮፓ የአሜሪካን ሰላማዊ መፍትሔ ለማፈላለግ ጥረት ለማደናቀፍ ቆርጣ ተነስታለች ሲሉ የወቀሱ ሲሆን አውሮፓ ሁሉንም የሰላም ጥረቶች እያበላሸች እና ከሞስኮ ጋር ቀጥተኛ ግንኙነት ለማድረግ ፈቃደኛ ሳትሆን ቀርታለች በማለት ተችተዋል። የአውሮፓ መሪዎች በግልጽ በሩሲያ ላይ አዲስ ጦርነት ለማወጅ እየተዘጋጁ ነው ሲሉም የገለጹ ሲሆን የአውሮፓ መሪዎች በበኩላቸው ሩሲያ በአውሮፓ ዴሞክራሲያዊ ስርዓቶች ላይ የተቀናጀ ጦርነትን ከፍታለች፣ ለዚህም ምላሽ እንሰጣለን ሲሉ መዛታቸውን አስታውሶ የዘገበው ሮይተርስ ነው። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም